በዜና መጽሔታችን በስፋት ወደምንዳስሰው ምንዳስሰው የካራማራ ድልን ወደ ተመለከቱ ዘገባዎቻችን አልፋለሁ። የካራማራ ድል ከትላንት እስከ ዛሬ የተሻገረው የኢትዮጵያውያን ድል አድራጊነት መገለጫ ነው ሲሉ የትንታይት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆንቴ ተናገሩ። የካራማራ ድል 47ኛ ዓመት መታሰቢያ በዓል በኢትዮጵያ ኩባ የወዳጅነት አደባባይ እየተከበረ ነው። ዘጋቢያችን አንዱ አለም እናንት ተጨማሪ መረጃ ሊያደርሰን በቀጥታ የስርጭት መስመራችን ላይ ይገኛል። ሰላም አንዱ አለም፣ እንደምንውልሃል። እስቲ የበዓሉ አከባበር ድባብ ምን ይመስል እንደ ነበረ አጠር አድርገህ ብትነግረን። አመሰግናለሁ ተሾመ። እንደምኑል ለሀል አርባ ሰባተኛው የካራማራ ድል በዓል ሁላችንም እንኳን አደረሳችሁ ማለት እወዳለሁ። ዛሬ አርባ ሰባተኛው የካራማራ በዓል በዚህ በኢትዮ ኩባ አደባባይ ሲከበር ውሏል። በተለይም ደግሞ ከዚህ በፊት ከነበረው በተለየ መልኩ ሁሉም በጋራ የአሁኑ የኢትዮጵያ ጦር ሰራዊትና የቀድሞ ጦር ሰራዊት አባላት በጋራ ያከበሩት የድል በዓል ነው። በዚህ የድል በዓል ላይ እንግዲህ የዲፕሎማቲክ ማህበረሰቡ፣ የመከላከያ ሰራዊት አባላት፣ የቀድሞ ሰራዊትና ፖሊስ ሰራዊት አባላት በጋራ አክብረዋል። የውጭ ጉዳይ ሚኒስቴርን ጨምሮ እንግዲህ ሌሎች ተገኝተዋል ማለት ነው። በዚህ የካራማራ ድል ላይ በተለይም ደግሞ እንደ ኩባ፣ ሩሲያ ጀርመን የመንና ሌሎች የኢትዮጵያ ወዳጅ ሀገራት በወቅቱ ለኢትዮጵያ እገዛ ማድረጋቸው ይታወሳል እነዚህ ደግሞ የውጭ የዲፕሎማቲክ ማህበረሰብ አባላቱ እንዲ ተገኝተዋል በኢትዮጵያ የኩባ አምባሳደር ማሪን ሶዋሬዝ ይህ ድል በጋራ ኢትዮጵያውያንና ኩባውያን ተባብረው ያመጡት ድል ነው ለሰላም ሲሉ ደግሞ በጋራ ዘምተው ለሰላም የከፈሉት ዋጋ መገለጫ ነው የሚል ሀሳብ አንስተዋል። ይህ ዛሬ የምናከብረው የካራማራ ድል በዓል ኢትዮጵያ ነፃነቷን በወራሪዎች እንደማትደፈር ያሳየችበት ብቻ ሳይሆን ኩባና ኢትዮጵያ ግንኙነታቸውን ዲፕሎማቲክ ግንኙነታቸውን የጀመሩበት ሃምሳኛ ዓመት ጭምር የሚያከብሩበት በዓል ስለመሆኑ ተናግረዋል። ወደፊትም ይህ ወንድማማችነትና ይህ ታማችነት ግንኙነት ተጠናክሮ እንደሚቀጥል አንስተዋል። የጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ ይህ የድል በዓል ሁሉም ኢትዮጵያውያን ለድል የሚያበቃ ተነሳሽነት እንዳላቸው ቋሚ መገለጫ ሆኖ የሚያገለግል ነው። በየጊዜው የሚፈጠሩ ጦርነቶችን ሁሉ ኢትዮጵያውያን ያለምንም ገደብ በጋራ ሆኖ መስዋዕትነት በመክፈል ለጋራ ሀገር መከበር የከፈሉት መስዋዕትነት ቋሚ መገለጫ ሆኖ የሚናገር የትውልድ ገድልና ታሪክ ነው ብለዋል። የቀድሞ የጦር ሰራዊትና ፖሊስ ሰራዊት ማህበራት ሰብሳቢ ብርጋዴር ጄኔራል ውበቱ ጸጋዬ በባለፉት አመታት ሁሉ እንዳየነው ሁሉ ኢትዮጵያ በረጅም ታሪክ በመጣ ታሪኳ ከተለያዩ ሀገራት ጋር በቀይ ባሕር ስትራቴጂክ ቦታ እንደመገኘቷ ጦርነት ሲገጥማት ቆይቷል። ከጉራና ጉንደት ጋር የተያያዘ ጦርነት ጭምር ነው። ሶማሌ በኢትዮጵያ ላይ የሶማሌ ወራሪ ዚያድ ባሪ በኢትዮጵያ ላይ ጦርነት ከብተው የወረሩት የሚል ሀሳብን አንስተዋል። በተለይም በምስራቅ በኩል ሰባት መቶ ኪሎ ሜትሮችን በደቡብ ደግሞ ሶስት መቶ ኪሎ ሜትሮችን ወረራ ያደረገው የዚያድ ባሬ ጦር ከፍተኛ ዝግጅት አድርጎ ቢሆንም ኢትዮጵያ ግን ምንም ዝግጅት ሳይኖራት ብትቀመጥ ከሽንፈት ሊታደጋት የማይችል በመሆኑ ከፍተኛ ዝግጅት በአጭር ጊዜ ተዘጋጅታ ድል ማምጣት ትችላለች። የወቅቱ የኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለ ማርያም ጥሪ ባደረጉት መሰረት ዝግጅት ያልነበረው ሁሉም ኢትዮጵያዊ በደሙ የመዋጋት አቅም ያለውን መሆኑን ያሳየበትና በአጭር ጊዜ ዝግጅት አድርጎ ይህን ሁሉ 700 ኪሎ ሜትርና 300 ኪሎ ሜትር የተደረገውን ወረራ መቀልበስ የቻለበት እንዲሁም ደግሞ በካራ ማራ የዛሬ 47 ዓመት 1970 ድል ማምጣት የቻለበት እለት ነው። ካራማራን ከተቆጣጠረ በኋላ የኢትዮጵያ ጦር ሰራዊት ወደ ጅጅጋ በመሄድም ያን ድል ያበሰረበት እለት ዛሬ የምናስብበት ነው። ይህ ወደፊትም ተጠናክሮ የሚቀጥል ለትውልዶቻችን የማሸነፍ አቅምን የምናስተምርበት ነው ብለዋል ሰብሳቢው ብርጋዴ ጄኔራል ውበቱ ማለት ነው። የዛሬው አከባበር እነዚህና ሌሎች ንግግሮች ተደርገውበት በተለይም ደግሞ የኢትዮጵያ የአሁኑ የጦር ሰራዊትና የቀድሞ ሰራዊት በጋራ በመሆኑ ያከበሩት በዓል ሆኖ መታሰቢያው የመታሰቢያ በዓሉ ተጠናቋል። ተሾመ በእኔ በኩል ያሉ መረጃዎች እነዚህ ናቸው። ወደ አንተ ልመለስ። አንዱ አለምናን ከአዲስ አበባ ላደረስከን መረጃ ከልብ አመሰግናለሁ። በድጋሚ ለእናንተ መልካም በዓል ይሁንላቸው።